ጤና ይስጥልኝ አድማጭ ተመልካቾቻችን፣ ኢትዮ ሪፖርቶችንን በዛሬው የኢትዮ ሳምንታዊ ጥንክራችን በሳምንት ውስጥ የተከናወኑ አበይት ክስተቶችን በስፋት እንዳስሳለን። በዋናነት በኢትዮጵያና በኤርትራ ዙሪያ ላይ እየወጡ ስላሉ መረጃዎች እንመለከታለን። አስቀድመን ግን አጠር አጠር ያሉ መረጃዎችን እናደርሳችኋለን። መልካም ቆይታ። የትግራዩ ስምረት ፓርቲ ምዕራብ ትግራይን በኃይል የተቆጣጠሩ የታጠቁ ኃይሎች ፌዴራል መንግስቱ የአካባቢውን የጦርነት ተፈናቃዮች ወደ ቀያቸውን ለመመለስ የሚያደርገውን ጥረት እያሰናከሉ ይገኛሉ ሲል ከሷል። ፓርቲው አካባቢውን በኃይል የተቆጣጠሩ ኃይሎች ተንኳሽና አባባሽ ድርጊቶችን በመፈጸም የፕሪቶሪያውን የግጭት ማቆም ስምምነት በመጣስ ላይ ናቸውም ብሏል። አንዳንድ የሃይማኖት መሪዎችና ምሁራን የግጭት ማቆም ስምምነቱን እና የትግራይን ሕገ መንግስታዊ ድንበር በሚጥሱ ተግባራት ተሰማርተዋል በማለትም ፓርቲው በተመሳሳይ ክስ አቅርቧል። ፓርቲው አያይዞም የፌዴራል መንግስቱ ባለስልጣናት ችግሩን ለመፍታት እርምጃ አልወሰዱም በማለት ተችቷል። በሌላ በኩል እናት ፓርቲ በመስራችነት ከታቀፈበት የአምስት ፓርቲዎች ቅንጅት ውስጥ አባል እንዳይሆን ምርጫ ቦርድ ያሳለፈውን ውሳኔ ተቃውሟል። እናት ፓርቲ፣ ኢህአፓ፣ መኢአድ፣ የኢትዮጵያ ዲሞክራሲያዊ ፓርቲና የአማራ ጊዮናዊ ንቅናቄ ቅንጅቱን የመሰረቱት ባለፈው መስከረም ሲሆን ምርጫ ቦርድ ግን በተያዘው ወር የሌሎቹን አራት ፓርቲዎች ብቻ የቅንጅት አባልነት በማጽደቅ የእናት ፓርቲን አባልነት ውድቅ ማድረጉን እንግዲህ ፓርቲው አስታውቋል። ቦርዱ እናት ፓርቲ በቅንጅት ውስጥ ያለውን አባልነት ያላጸደቀው ፓርቲው አስፈላጊ ሰነዶችን እንዳላሟላ ፓርቲው ቅንጅቱን መቀላቀሉን የሚቃወሙ አባላት መኖራቸው እና የቅንጅቱን ምስረታ ያጸደቀው የላዕላይ ምክር ቤቱ ምልአተ ጉባኤ እንዳልተሟላ በመግለጽ እንደሆነ እንግዲህ የፓርቲው መግለጫ ጠቅሷል። ይህ ውሳኔ ቦርዱ ፓርቲውን ለማፍረስ ሲያደርጋቸው የቆዩ የታቀዱና የተቀናጁ እንቅስቃሴዎች አካል ነው በማለት ፓርቲው መክሰሱ ይታወሳል። ፓርቲው ጉዳዩን እንግዲህ ወደ ህግ እንደሚወስደውም ማስታወቁ የሚታወስ ነው። በሌላ በኩል መንግስት በነዳጅ ምርቶች ላይ የጣለው አጠቃላይ የሰላሳ በመቶ ግብር በቀጣዩ ታህሳስ ወር ተግባራዊ መሆን እንደሚጀምር ተገልጿል። በነዳጅ ምርቶች ላይ የሚጣለው አዲሱ ግብር 15 በመቶ ተጨማሪ እሴት ታክስን እና 15 በመቶ ኤክሳይዝ ቀረጥን ያካተተ ነውም ተብሏል። መንግስታዊው የኢትዮጵያ ነዳጅ አቅራቢ ድርጅት ከአንድ ወር በኋላ ይህንኑ ታክስ መሰብሰብ እንደሚጀምር ነው ዘገባው የጠቀሰው። በአዲሱ የግብር መመሪያ መሰረት ድርጅቱ የሰበሰበውን ግብር በሙሉ ለገቢዎች ሚኒስቴር የማስገባት ግዴታም ተጥሎበታል። መንግስት ይህንኑ የግብር መመሪያ ተግባራዊ በማድረግ እስከ ታህሳስ 2018 ዓ ም ድረስ ለቤንዚንና ናፍጣ መሸጫ ዋጋዎችን ሙሉ ወጪ የመሸፈን ግብ ላይ ለመድረስ ማቀዱን እንግዲህ ዘገባዎች አመላክተዋል። ገንዘብ ሚኒስቴር በተያዘው በጀት ዓመት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 ተቃውሞ ያሰሙት ተማሪዎች ካስተጋቧቸው መፈክሮች መካከልም የመምህርነት ሙያ ስልጠና ያልወሰዱ ተማሪዎችን የማስተማር ብሔራዊ አገልግሎት ስጡ ማለት ተቀባይነት የለውም የሚለው እንደሚገኝበት ነበር የተነገረው። ፕሮፌሰር ብርሃኑ ደግሞ በሕዝብ ተወካዮች ምክር ቤት ቀርበው በአዲሱ መመሪያ ዙሪያ ላይ ባደረጉት ገለጻ የመጀመሪያ ዲግሪ ያላቸው ተመራቂዎች የአንድ አመት የማስተማር ስነ ዘዴ ኮርስ በመውሰድ ለመምህርነት ብቁ መሆን እንደሚችሉ ጠቁመው ነበር። በሌላ መረጃ የኢትዮጵያ ንግድ ባንክ ለሰራተኞቹ ከአዲስ አበባ አስተዳድር 1ሺህ 125 የጋራ መኖሪያ ቤቶች መግዛቱን በሰጠው መረጃ አስታውቋል። ባንኩ ከከተማ አስተዳድሩ የተረከባቸውን የጋራ መኖሪያ ቤቶች በከተማዋ መኖሪያ ቤት ለሌላቸው ሰራተኞቹ በጣም እንደሚያድል በርክክቡ ስነ ስርዓት ላይ ገልጿል። የከተማ አስተዳድሩ ቤቶቹን ጀርመን ግራርና አየር ጤና በተባሉ የጋራ መኖሪያ ቤቶች ሳይቶች በ24 ህንፃዎች ላይ የገነባቸው በዘጠኝ ወራት ውስጥ እንደሆነም የባንኩ መረጃ ያመለክታል። ከውጭ የኡጋንዳው ፕሬዝዳንት ዩዌሪ ሙሴቪኒ የምስራቅ አፍሪካ ፌዴሬሽን እንዲቋቋም ጥሪ አድርገዋል። ሙሴቪኒ የአፍሪካ ሀገራት ፌዴሬሽን ካልፈጠሩ በዓለም አቀፍ ደረጃ ተጽዕኖ ለመፍጠር አይችሉም ብለዋል። ፕሬዝዳንቱ ፌዴሬሽኑ የተዋሃደ ወታደራዊ አወቃቀር እንዲኖረውም ሐሳብን አቅርበዋል። የጋራ ወታደራዊ ኃይል ለቀጠናዊ ስጋቶች ፈጣን ምላሽ ለመስጠትና ዘላቂ መረጋጋት ለማስፈን እንደሚያስችልም ነው የተናገሩት። ፕሬዝዳንቱ እንዲቋቋም የጠየቁት ፌዴሬሽን ኡጋንዳ፣ ኬንያ፣ ደቡብ ሱዳን፣ ሶማሊያ፣ ሩዋንዳ፣ ብሩንዲና ዲሞክራሲያዊት ኮንጎ ሪፐብሊክ የሚካተቱበትም ነው። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ አሜሪካ ለሶማሊያውያን ስደተኞች የሰጠችውን ጊዜያዊ ህጋዊ ከለላ ለማንሳት መወሰናቸውን እንግዲህ አስታውቀዋል። ፕሬዝዳንቱ ይህን ውሳኔያቸውን ይፋ ባደረጉበት መልእክትም በሚኒሶታ ግዛት ውስጥ ህጋዊ ከለላ ተሰጥቷቸው የሚኖሩ ሶማሊያውያን ስደተኞች በገንዘብ አጠባ ድርጊቶች ይሳተፋሉ በማለት ወንጅለዋል። የአሜሪካ የጊዜያዊ ህጋዊ ከለላ ፕሮግራም ግጭቶችና የተፈጥሮ አደጋዎች ከተከሰቱባቸው አገራት የተሰደዱ ስደተኞች አገሪቱ ውስጥ እንዲቆዩ የሚፈቅድ ነው። በዚሁ ፕሮግራም ስር የታቀፉ ሰባት መቶ ያህል ሶማሊያውያን ስደተኞች አሜሪካ ውስጥ እንደሚገኙ እንግዲህ መረጃዎች ያመላክታሉ። አድማጮች አሁን ደግሞ በሳምንቱ በኢትዮጵያና በኤርትራ ዙሪያ እየወጡ ስላሉ መረጃዎች ሰፋ አድርገን እንመልከት። የኢትዮጵያና የኤርትራ ባለስልጣናት የሚሰጧቸው መግለጫዎች፣ የሚያደርጓቸው ንግግሮች ወደ ጦርነት ሊያስገቧቸው በሚችሉ የቃላት ልውውጦች የታጀቡ ናቸው። የባህር በር የሌላት ኢትዮጵያ የቀይ ባህር ወደብ የማግኘት ጥያቄ ማቅረቧን ተከትሎ እንግዲህ ጦርነት በማንኛውም ጊዜ ሊቀሰቀስ ይችላል የሚለው ስጋትም እየጨመረ መጥቷል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ለመጀመሪያ ጊዜ በይፋ የባህር በር ጉዳይ የህልውና ጉዳይ ነው ያሉት ከሁለት ዓመታት በፊት በ2016 ዓ ም ነበር። በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ኢትዮጵያ በየትኛውም መልኩ የባህር በር ማግኘቷ እንደማይቀር ተናግረው ጦርነት ሊኖር እንደሚችልም አመላክተዋል። በኤርትራ ስር ከሚገኙ ወደቦች አንዱ የሆነው እና ለኢትዮጵያ በቅርብ ርቀት ላይ የሚገኘው የአሰብ ወደብ ከኢትዮጵያ ድንበር 60 ኪሎ ሜትር ብቻ የሚርቅ ነው። ኤርትራ ነፃነቷን ያወጀችው በ1985 ዓ ም ሲሆን፣ ከዚያ ጊዜ ጀምሮም ኢትዮጵያ ወደብ አልባ ሁን አቀርታለች። በሁለቱ ሀገራት መካከል በድንበር ይገባኛል ውዝግብ ምክንያት ከ1990 እስከ 1992 ዓ ም ድረስ ጦርነት ተካሂዶ ወደ 100 ሺህ የሚጠጉ ሰዎችም አልፈዋል። ሁለቱ ሀገራት ለረጅም ጊዜ ውጥረት ውስጥ ከቆዩ በኋላም ጠቅላይ ሚኒስትር አብይና የኤርትራው ፕሬዚዳንት ኢሳያስ አፈወርቂ ከ2010 እስከ 2016 ዓ.ም ድረስ ወዳጆች እንደነበሩ የሚታወስ ነው። ታዲያ በዚህ ዓመት መጀመሪያ ላይም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የኤርትራ ነጻ አጋር መሆንን ተከትሎ ወደብ ያጣችበት ስህተት ነገ ይታረማል ሲሉም ተናግሯል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌ አሰብ የኢትዮጵያ ሀብት መሆኑን ገልጸው በኃይል ይመለሳልን ብለዋል። ጥያቄው አሁን አሰብ የኛ ነው አይደለም የሚለው አይደለም፣ እንዴት እናስመልሰዋለን የሚለው ነው ሲሉም የመንግስት ደጋፊ ለሆነው አዲስ ፓራዳይም የተባለ የዩቲዩብ ቻናል ባለፈው ጥቅምት መጨረሻ ላይ በሰጡት ቃለ ምልልስ ላይ መናገራቸው ይታወቃል። መስከረም 11 2018 ዓ.ም የጦሩ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ለሰራዊቱ ከፍተኛ መኮንኖች ኢትዮጵያን የባህር በር ያሳጡ አገራትን እንደሚወጉ ኤርትራን በተዘዋሪ በመጥቀስም ተናግሯል። ህዝባችን አሁን 130 ሚሊዮን እና በሚቀጥሉት 25 አመታት 200 ሚሊየን ይደርሳል። እንዴት ሆኖ የሁለት 2 ሚሊዮን ህዝብ ፍላጎት ኤርትራ የመቶ ሚሊዮን ህዝብ ፍላጎትን ይደፈጥጣል? ሲሉም መስከረም 15 ላይ ተናግረዋል። አክለውም ደግሞ የመከላከያ ኃይላችንን እናጠናክራለን እድገታችንን እናፋጥናለንና የባህር በር ማግኘታችንን እናረጋግጣለንም ብለዋል። ባለፈው ዓመት ነሐሴ ወር መጨረሻ ላይ ደግሞ የወታደራዊ ዲፕሎማሲ ኃላፊ የሆኑት ሜጀር ጀነራል ተሾመ ገመቹ ኢትዮጵያ የአሰብ ወደብ ባለቤትነትን ሲያስረዱ ማንኛውም ዋጋ ሊከፈልለት የሚገባ ሲሉ ገልጸውታል። አሰብ በቀይ ባህር ላይ ነው የሚገኘው። ለህልውናችን አስፈላጊ የሆነ ማንኛውም ዋጋ ሊከፈልለት የሚገባ ነገር ሆኗል ነበር ያሉት ጀኔራሉ። የመከላከያ ምህንድስና ክፍል ኃላፊ የሆኑት ጀነራል ደስታ ብቹ ከፍተኛ የወታደራዊ መኮንኖች በተሰበሰቡበት የቀይ ባህር በር ለማግኘት በየእለቱ እየተቃረብን ነው ሲሉም ተናግረዋል። ይህንን ማድረግ የባህር በር ማግኘት ተልእኮውን የሚሸከም አስተማማኝ ኃይል መገንባት አለብን እና ለዚህም ነው እለት በእለት ወደዚያ እየተቃረብን ያለ ነውም ብለዋል። ከኢትዮጵያ ወገን በቀይ ባህር የባህር በር የማግኘት ፍላጎት በተደጋጋሚ ቢሰማም የኤርትራ መንግስት ምላሽ ግን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው ላይ በሚለጥፉት አጭር መልእክት ብቻ የተወሰነ ነው። ኢትዮጵያ የባህር በር ለማግኘት የምታቀርበውን ጥያቄ አደገኛ ነው በማለት ውድቅ ያደረጉት ሚኒስትሩ የድንበር መንጠቅ መርዛማ አጀንዳ ሲሉም ኮንነውታል። መስከረም 6 2018 ዓ ም ሚኒስትሩ የኢትዮጵያን እርምጃ ግልጽ የሆነ ጥቃት በማለት ለኢትዮጵያና ለጎረቤቶቿ ጦስ እንደሚኖረው አስጠንቅቀው ሊታለፍ የማይገባው ቀይ መስመር መሆኑንም ገልጸዋል። ብዙም ሲናገር የማይደመጠው የኤርትራ መከላከያ ህዳር ወር መጀመሪያ ላይ የኢትዮጵያ መሪዎች ህዝቡን ወደ ጦርነት አዘቅት መጎተት እንዲያቆሙም አስጠንቅቋል። ጦሩ አክሎም ቀይ መስመሩን የሚያልፍ ማንኛውም አካል ለመደራደር ዳግም እድል የማይሰጥ አዘቅት ውስጥ ራሱን እየከተተ ነው ሲል አስጠንቅቋል። ሁለቱን ሀገራት በሚያዋስኑ አካባቢዎች ግዙፍ የሆኑ ወታደራዊ እንቅስቃሴዎች ስለመኖራቸውም ምንም የተዘገበ ነገር የለም። ይሁን እንጂ የኢትዮጵያ ብሔራዊ ቴሌቪዥን ጣቢያ ኢቲቪ በሺዎች የሚቆጠሩ አዲስ ምልምል ወታደሮች ሲመረቁ በተደጋጋሚ ያሳያል። የሀገሪቱ መከላከያ ኃይል የሰው ኃይል ኃላፊ ሌተናል ጄኔራል ሀጫሉ ሸለመ በቅርቡ በሰጡት ቃለ ምልልስ ላይ ጦሩ በአስተማማኝ ቁመና ላይ እንደሚገኝ ተናግረው በአስር ሺዎች የሚቆጠሩ ወጣቶች እየተቀላቀሉት መሆኑንና ይህም ለጠላት መልእክት መሆኑን ተናግረዋል። በዚህ ዓመት መጀመሪያ ላይ ጠቅላይ ሚኒስትር አብይ አህመድ ያቀረቧቸው ከፍተኛ ወታደራዊ መኮንኖች በፕሬዝዳንት ኢሳያስ ቀስላሴ የተለያዩ ከፍተኛ የማዕረግ እድገት ተሰጥቷቸዋል። ቅዳሜ መስከረም 10 2018 ዓ.ም ወት ወታደራዊ ሹመት ያገኙ 66 ከፍተኛ የወታደራዊ መኮንኖች ሲሆኑ አራቱ የሙሉ ጄኔራልነት ማዕረግም ተሰጥቷቸዋል። ጦሩ በተጨማሪም አዲስ የተገኙ ወታደራዊ መሳሪያዎችን፣ ተተኳሾችን ጨምሮ ታንኮችን፣ እንዲሁም የታጠቁ ተሽከርካሪዎችን በብሔራዊ በዓላት ወቅት ለእይታም አቅርቧል እስካሁን ድረስ ምንም አይነት ወታደራዊ ትርኢት ወይንም ምላሽ ከኤርትራ ወገን አልተሰማም። ይሁን እንጂ በኤርትራ አሁንም በሺዎች የሚቆጠሩ ወጣት ወንዶችና ሴቶች የሚሰለጥኑበት የብሔራዊ አገልግሎት እንደቀጠለ ነው። ጥቅምት አምስት ሁለት ሺህ አስራ ስምንት ዓመተ ምህረት የኤርትራ መንግስት ተቃዋሚ የሆነው አሰና ቲቪ የኤርትራ መንግስት በሰራዊቱ ላይ የእንቅስቃሴ ገደብ በመጣል ባሉበት ምድብ እንዲቆዩ መታዘዛቸውን ዘግቧል። የኤርትራ ምንጮች ለሀገሪቱ መከላከያ ኃይል አባላት በምድባቸው ውስጥ እንዲቆዩ ጥብቅ መመሪያ መተላለፉን ነግረውናል ብሏል። የኢትዮጵያ ብሔራዊ መገናኛ ብዙሃን የመንግስት ፕሮፓጋንዳን በማስተጋባት ኢትዮጵያ የባህር በር ያጣችው ፍትሐዊ ባልሆነ መንገድ መሆኑንና መመለሱ የጊዜ ጉዳይ መሆኑንም እየዘገቡ ነው። የኢቲቪ የዜና ሽፋኖች ኢትዮጵያ የቀይ ባህርን ወደብ ፍትሐዊ ባልሆነ መንገድ ማጣቷን በሚገልጹ እንዲሁም ዳግም መልሶ የማግኘት ጉዳይ ላይ በሚሰጡ አስተያየቶች የታጀበ ነው። ኢቲቪ አዳዲስ የሚመረቁ ወታደሮችን ከማሳየት ባሻገርም ከግድቡ ወደ ወደቡ አሰብ የኛ ነው ወይም አሰብ የኢትዮጵያ ነው የሚል መፈክር የያዙ ሰልፈኞችንም ሲያቀርብ ነበር። የሀገር ውስጥ መገናኛ ብዙሃን በባህር በር ጉዳይ ያለውን አቋም የሚያሰራጩ አክቲቪስቶችን በበይነ መረብ ላይ ማሰማራቱንም ይገልጻሉ። የእነዚህን በማህበራዊ መገናኛ ብዙሃን ላይ የተሰማሩ ዲጂታል አርሚ ተብለው ለሚጠሩ አክቲቪስቶች ቁጥር ስልሳ ሺህ እንደሚደርስም ተዘግቧል። የኤርትራ ብሔራዊ መገናኛ ብዙሃን በተለይ ኤሪቲቪ ኢትዮጵያን ከአስርት ዓመታት በፊት የተፈታን ጉዳይ ዳግም በማንሳት ዓለምን እያሳሳተች ነው በማለት የሚወነጅሉ ርዕሰ አንቀጾችንና አስተያየቶችን ያቀርባል። በጥቅምት አንድ 2018 ዓ ም ባቀረቡት ርዕሰ አንቀጽ የኢትዮጵያ መንግስት ለአንድና ለመጨረሻ ጊዜ ህጋዊ በሆነ መልኩ የተፈታን ጉዳይ በመቀስቀስ በሁለት ሀገራት መካከል ጦርነት ለመጫር እየሞከረ ነው ሲሉ ወንጅለዋል። የማስታወቂያ ሚኒስቴር ርሳን ቀጽ ቦርድ ኤርትራ ለኢትዮጵያ ተግዳሮቶች ተጠያቂ አቶንም ሲል ጽፏል። ኢትዮጵያ የአሰብ ወደብ ባለቤትነት ጥያቄን ማንሳቷን ተከትሎም ከዚህ በፊት የኤርትራ መንግስትን በመቃወም የሚታወቁ መገናኛ ብዙሃንም ጭምር ድምፃቸውን እንዲቀይሩ አድርጓል። መቀመጫውን ዩናይትድ ኪንግደም ያደረገው አሰና ቲቪ አጠቃላይ ተመልካቾቹንና ኤርትራውያንን የፖለቲካ ልዩነታቸውን ወደ ጎን በመተው ከኤርትራ ጎን እንዲቆሙም ጥሪ አቅርቧል። መቀመጫውን ፓሪስ ያደረገውና በተቃውሞ የሚታወቀው ሬዲዮ አረና በበኩሉ የኢትዮጵያ ጠብ አጫሪ መግለጫዎች ሲል እንግዲህ ኮንኖ አቅርቧል። አድማጮች ኢትዮ ሳምንታዊ ሳምንታዊ ጥንክራችን ይህን ይመስል ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። በሌሎች መረጃዎች ዳግም እስከምንገናኝ